መጅሊስ አብሮ ቢሆን ከሰለፍያነት ያስወጣዋል ወይ? ምንትላለ። ስለዚህ ትምህርት ይቻላል ብሎ ትምህርት ቤት ስላስገባ መኻለፋ ሓራም ሰርተሃል ነው ምንለው? ክልክል ነው እኽቲላጥ እየሰራ ስለሆነ ማለት ነው። እኽቲላጥ ከሰለፍያነት ባናስወጣው መስአላ ፍቅሒያ ይሄንኛው ግን ዓመላ ማእህሊል ቢድዓ ነው የኩን ሜነው ይደመራ። ምንም እንደዚ አይነት ድርድር የለም። ይሄን ሰለፎቻችን ናቸው። እንዴት ተናገሩት? አኩሉ ማዓለ ይሁድ ወነሷራ ወላ አኩሉ ማዓል ሙብተዲዕ ወከዛሊከ ሙዓመላ የሚባል ነገር ደግሞ ከባድ ነው። አብረህ ዲያዋህን ነው የሚዘረገው። ሙዓመላ ማለት ሌላ አይደለም፣ ሌላ እኮ አይደለም። ይሄ ውስጥ ገብተሃል ማለት እኮ አብረህ እየተዛዝዝ እየተቀበልክ እንደዚህ እያደረግክ ምን እያ እንደዚህ እናድርገው፣ በዚህ ስራ እየተቀበልክ ስራ አስፈጻሚ እኮ ነው የምትሆነው። ገብተሃል ማለት አስፈጻሚ እኮ ነው።

እና በደንብ ነገ ሰዓት ድረስ ነው ያለኝ ነው የሚለው። በጣም ፈልጊው ነበር። ትናንትናም ስልኩ አልሰራልኝ አለ፣ ያንተም አልሰራልኝ አለ። እስኪ ቶሎ በልማ እንደወጣ ደውልለት። አሁን መሐመድ ግን ካበላሻቸው ሌላ ደግሞ መውልድ ላይ መፈረሙ ፈርሟል። መውልድ መውሊድ ላይ እንደ ቢያስተዘለገ ይሁን አስታውሳለሁ አስታውሳለሁ። አላህ ሱብሃነሁ ወተዓላ ይቀበልና ዩኒቨርሲቲ ውስጥ እያለሁኝ ሁለተኛ አመት ተማሪ ምናምን አካባቢ የሆነ ነው አቃለሁ። በጋዜጣ ራሱ ወጥተው ነበር ሰለፊዎችና ሱፊዎች ተስማሙ ተብለው፣ ሰለፊዎች የሚባሉት እነሱ ናቸው ኢኽዋኖችም ማለት ነው። እነሱ ገብተው ተስማምተው ፈርመው ነው የወጡት ለመውልድ። አቃለሁ ይሄን ዶክተር ጄላሪ

በዚህ ላይ ለኢኽዋኖች ገትሮ ይከራከራል። ለሰይሮ ቁጥብ ምን ለሐሰኑ በና ምን ለሌሎች ምን ለኢኽዋን አንጃዎች ይከላከላል። እንዲሁም አሁን ላሉት ለሚያጠፉት ሁሉ ራሱ ምን ያደርግላቸዋል። መከታ ሆኗቸዋል። ዝም ነው መምከር የለ ማስታወሴ